ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ጉዳዮች አጋር ነው። እናመሰግናለን። ጠና ስጥልን፣ ተመልካቾች እንዴት አምሽታችኋል? ለኢትዮጵያ ስፖርት ጉዳይ አዝናችሁ የስፖርት ጉዳዮች አለፍን። ሰለሞን አባቡ ከዜናዎቹ ጋር አብሬያችሁ ቆያለሁ። ሰባተኛው ሳምንት የኢትዮጵያ ሰዎች ፕሪሚየር ሊግ ዛሬ በደረጉ ሁለት ጨዋታዎች ሲጀመር ድሬዳዋ ከተማና ቦሌ ክፍለ ከተማ ተጋጣሚዎቻቸውን አሸንፈዋል። በአዲስ አበባው የአበበ ቢቂላ ስታዲየም በቀጠሉት የሊጉ ጨዋታዎች ዛሬ ጠዋት አራት ሰዓት ላይ በደረገው ጨዋታ ቦሌ ክፍለ ከተማ በዳሳሽ ሰው አገኘው ብቸኛ ግብ መቻልን አንድ ለባዶ አሸንፏል። ቀን ሰባት ሰዓት ላይ በደረገው የላኛው ጨዋታ ድሬዳዋ ከተማ ሲዳማ ቡናን በተመሳሳይ አንድ ለዜሮ ሲያሸንፍ ሰርካዲስ ጉታ የአሸናፊነቷን ግብ አስቆጥራለች። የሳምንቱ ጨዋታዎች ነገም ሲቀጥሉ የኢትዮጵያ ንግድ ባንክ ከአዳማ ከተማ፣ ይርጋጨፌ ቡና ከባህር ዳር ከተማ እንዲሁም ሸገር ከተማ ከኢትዮ ኤሌክትሪክ ይጫወታሉ። ያደረጋቸውን ስድስቱንም ጨዋታዎች ያሸነፈው ኢትዮ ኤሌክትሪክ በ18 ነጥቦች የኢትዮጵያ ሴቶች ፕሪሚየር ሊግን ይመራል። አካል ጉዳተኞችና መስማት የተሳናቸውን በስፖርታዊ እንቅስቃሴ ውስጥ እንዲሳተፉ ማድረግና እንደሚችሉ ማሳየት እንደሚገባ ጠቆመ። 15ኛው ከተማ አቀፍ የአካል ጉዳተኞችና መስማት የተሳናቸው የስፖርት ፌስቲቫል ከኅዳር 13 እስከ 24 2018 ዓ.ም በየካ ክፍለ ከተማ አስተናጋጅነት እንደሚካሄድ ተገልጿል። ፌስቲቫሉ አካል ጉዳተኞችን የሚያካትት ማኅበረሰብ መገንባት ለተሻለ ስፖርት በሚል መሪ ሀሳብ የሚካሄድ ይሆናል። አብርሃም አድማሱ 15ኛው ከተማ አቀፍ የአካል ጉዳተኞችና መስማት ይሳናቸው ስፖርት ፌስቲቫል ከኅዳር 13 እስከ ኅዳር 24 2018 ዓ ም ቤቃ ክፍለ ከተማ አስተናጋጅነት እንደሚካሄድ ተገልጿል። ፌስቲቫሉ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ስፖርት በሚል መሪ ሀሳብ የሚካሄድም ይሆናል። የስፖርት ፌስቲቫል በስምንት የጉዳት አይነቶች በሰባት የስፖርት ዘርፎች የሚካሄድ ሲሆን 12500 ስፖርተኞች እንደሚሳተፉበትም ይጠበቃል። ዋናው እንግዲህ እዚህ ፕሮግራም ዓላማ የሚሳተፉትን አሸናፊ ማድረግ መሸለም አይደለም። ቤታቸው ውስጥ የተደበቁትንም እነዚህን እየተመለከቱ ወደ አደባባይ ወጥተው በይቻላል መንፈስ ተሳትፏቸው እንዲጎለብት ማድረግ ነው። አሁንም ያልተሰበሩ አንዳንድ አመለካከቶች አሉ። የሆነ አካል ጉዳተኞችን እዛ ቤት ውስጥ መደበቅ እንደማይችሉ ማሰብ እና የመሳሰሉት በጣም በብዙ መንገድ ማህበረሰባችን የአመለካከት ለውጥ ያመጣ ቢሆንም አሁንም ጥቂቶች ደግሞ አንዳንድ ቤቶች ውስጥ ስላሉ እነሱም እንዲወጡ የማድረግ ግንዛቤ መፍጠር ንቅናቄም ጭምር ነው እንጂ አሸናፊና ተሸናፊን ብቻ ለመለየት እንዳልሆነ ታሳቢ በማድረግ አካል ጉዳተኞችንና መስማት ሳናቸውን የህብረተሰባችንን ክፍሎች በስፖርታዊ ጉዳዮች ላይ እንዲሳተፉ በማድረግ ሀገርን ማስጠራት የሚችሉ ስፖርተኞችን ማግኘት ይቻላል ሲሉም አዲስ አበባ ከተማ የሴቶችና ሕጻናት ማህበራዊ ጉዳይ ምክትል ቢሮ ኃላፊ ወይዘሮ ገነት ቅጣው ተናግረዋል። ተሳታፊነቱ ላይ አካል ጉዳተኝነት ከምንም የማይገድብ መሆኑን የሚያሳይ አካል ጉዳተኞች ይችላሉ። በፖለቲካውም፣ በማህበራዊም፣ በኢኮኖሚውም እነሱ ካልተሳተፉ የአገር እድገት ላይም የራሱ ጎዶሎ ይሆናል እና ማሳተፍ ላይ እድል መስጠት ላይ ሌላኛው የህብረተሰብ ክፍል ግንዛቤም የሚያይበት ነው። አካል ጉዳተኞች ይችላሉ የሚለውንም የሚታይበት ነው። በዚህ ብቻም አይደለም እንግዲህ ሲባል እንደነበረው ለሀገርም ከተማችንን ወክሎ የሚወዳደሩት የሚፈጠርበት ጭምር ነው። በ14ተኛው የስፖርት ፌስቲቫል የተሻለ ውጤት ያስመዘገበው የየካ ክፍለ ከተማ ውድድሩን ከማስተናገድ ባለፈ መንግስት በፖሊሲ ደረጃ ያስቀመጠውን የአካቶ ተግባር ስራን በማሳየት ረገድ ቁለሚና እንደሚጫወት የየካ ክፍለ ከተማ ምክትል ስራ አስፈጻሚ አቶ እንዳልካቸው አስራት ገልጸዋል። መንግስታችን ከሚሰራቸው ስራዎች ወይም በፖሊሲው ካካተታቸው አንደኛው ሁሉንም አካታች የሆኑ ተግባራቶችን ይፈጽማል። ከማካተት አንጻር አንደኛው አካል ጉዳተኞችና መስማት የተሳኑትን በነዚህ አይነት ፌስቲቫሎች በስፖርቶች ማካተት አንዱ የፖሊሲያችን እሳቤ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። ውድድሩ እንደ ማንኛውም የህብረተሰብ ክፍል ስፖርታዊ እንቅስቃሴዎች ማድረግ እንደምንችል የምናሳይበት እድል ይፈጥራል ሲሉም የአዲስ አበባ ከተማ አካል ጉዳተኞችና መስማት የተሳናቸው ስፖርት ፌዴሬሽን ፕሬዚዳንት ዶክተር ወይንሸት ግርማ ሀሳብ ሰጥተዋል። ስፖርታዊ እንቅስቃሴዎችን ማድረግ እንደምንችል የምናይበት መድረክ ነው። ከዚህም አልፎ ደግሞ ምንድነው ኮንፊደንስ ይኖራል፣ በራስ መተማመን ይጨምራል። አዲስ አበባ ከተማ የሚገኙ አካል ጉዳተኞች በዚህ ስፖርታዊ ፌስቲቫል ተሳታፊ የሆነው እንደሚችሉ በማንኛውም የማህበረሰቡ እንቅስቃሴ ተካታቸውን መስራት እንደምንችል ለማሳየት ውድድሩን ተሳታፊ እንዲሆኑ አደራ ማለት እፈልጋለሁ። በስፖርት ውድድሩና ፌስቲቫሉ ላይም የሚያሸንፉ ስፖርተኞች ከሜዳሊያና ዋንጫ በተጨማሪም የማበረታቻ የገንዘብ ሽልማት እንደሚበረከትላቸው በመግለጫው ላይ ተገልጿል። የምሽት የስፖርት ዜናዎቻችን ይቀጥላሉ። ላለፉት ዓመታት በስኬት ሲካሄድ የቆየው ታላቁ ሩጫ በኢትዮጵያ አሁን ላይ የሕዝብ ሩጫ ሆኗል። ባለፉት 24 ዓመታት ከ759 ሺህ ተሳታፊዎች በላይ የምነበሩበት አብርሃም ተስፋዬ ተከታዩን ዘገባ አሰናድቶበታል። እንኳን ለ2018 ሶፊ ማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ሩጫ በሰላም አደረሳችሁ አደረሰ ይህ የ2018 ዓ ም የሶፊ ማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ውድድር ነው። ከዛሬ 25 ዓመታት በፊት በ10 ተሳታፊያን ውድድሩን አንድ ብሎ የጀመረው ታላቁ ሩጫ በኢትዮጵያ ልክ እንደ የወቅቱ የተለያዩ መሪ ቃሎችን የተጠቀመ ለህብረተሰቡ ግንዛቤን እያስጨበጠ እነሆ 25ኛ ዓመት የብር ኢዮቤልዩ በዓሉ ላይም ደርሷል። ሌሎችን ለመርዳት እሮጣለሁ በሚል የሚጠራው የገንዘብ ማሰባሰብ ዘመቻው የተጀመረው በ1998 ዓ ም በአምስተኛ ውድድር ዓመት ነበረ። በባለፉት 20 ዓመታት ብቻ በዘመቻው ከ43 ሚሊዮን ብር የበለጠ ተሰብስቦ ከ60 ለሚበልጡ የበጎ አድራጎት ድርጅቶችም ተከፋፍሏል። ዘንድሮም አራት ሚሊዮን ገንዘብ ለበጎ አድራጎት የሚሰጥ ሲሆን በሴቶችና ማህበራዊ ጉዳይ ሚኒስቴር በኩል ተመርጠው በዚህ ዓመት ተጠቃሚ የሚሆኑ ሦስት የበጎ አድራጎት ድርጅቶችም መለየታቸው ተነግሯል። ቼሻየር ኢትዮጵያ፣ ተስፋ ማህበራዊና ልማት ማህበር እንዲሁም የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ናቸው። ታላቁ ሩጫ በኢትዮጵያ ከተጀመረበት ዓመት ወዲህ ባሉ ጊዜያት የስያሜ መብትን ስፖንሰር ላደረጉት አካላት በመስጠት በሚያገኘው ገቢ ለተቸገሩትም ይደርሳል። ታላቁ ሩጫችን ታላቁ ሩጫችን ግርማ ሞገሳችን። የአፍሪካ ቀዳሚው የጎዳና ሩጫ እስካሁን ድረስ ከ759000 በላይ ተሳታፊያንን አሳትፏል። ዘንድሮም 55 ተሳታፊዎች የሚሮጡበት የፈጣንና የዘና ማዕበል ተሰናድቷል። ውድድሩን ከ2 ሰዓት ከ30 በታች የሚያጠናቅቁ ሁሉ በዚህ ውድድር ሜዳሊያም ይሰጣቸዋል። በአገር ደረጃ የሚከበር ዓመታዊ ባህል እስኪመስል ድረስ ከውድድርነት ወደ ፌስቲቫልነት የተቀየረው ይህ መድረክ አንድነትን፣ ቤተሰባዊነትን ፍቅርንና ለሌሎች መድረስን በባለፉት ዓመታት በሚገባ ማሳይቷል። ብዙዎች እንደሚስማሙት አሁን ታላቁ ሩጫ በኢትዮጵያ ሀገሪቷን የህዝብ ሀብትም ሆኗል የኔ የሚሉት ሁሉ ከመላው ሀገሪቱ ህዳር 14 ይሰባሰባሉ ሀገር በ10 ኪሎ ሜትር ያኔ ትደምቃለች በዚህ ውድድር ኢትዮጵያና አውስትራሊያ ለ60 ዓመታት የዘለቀውን ዲፕሎማሲያዊ ግንኙነታቸውን ለማጠናከር ቀነቀጥሮም ይዘዋል አውስትራሊያውያን በኢንዲጂነስ የማራቶን መስራቾች ተወክለውም በዚህ መድረክ ላይ በዕለቱ ይሮጣሉ ከ16 የዓለማችን ከተሞች የሚገኙ ተሳታፊዎችም በያሉበት ነው በቨርችዋል። የሚፎካከሩ ይሆናል። የቀድሞ የማራቶን የዓለም ሪከርድ ባለቤትና ና የሺካጎ ማራቶን የአራት ጊዜ አሸናፊው አሜሪካዊ ካሊድ ካኖች፣ እንዲሁም የወቅቱ የማራቶን የዓለም ሻምፒዮኗ ኬንያዊቷ ፔሪስ ቸፕቸሪን ጨምሮ የቀድሞ ኬንያዊ አትሌት ፖል ቴርጋት፣ ዳንኤል ኮመን ና ሞሰስ ታኑዊ በዘንድሮ የሶፊ ማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ የአስር ኪሎ ሜትር የጎዳና ውድድር ላይ የሚታደሙ እንግዶችም ናቸው። ዘንድሮ በአዋቂ ዘርፍ አምስት መቶ አትሌቶች በሁለቱም ፆታ ይሳተፋሉ። 19 ዓመታት በአትሌት ድሪባ መርጋ የተያዘው የወንዶቹ ሪከርድ 28-1861 ዛሬ ድረስም አልተሰበረም። በተመሳሳይ በሴቶቹ 2014 ላይ የዓለም ዘርፌ ዋላው 3117 የገባችበት ሰዓት ዛሬም የርቀቱ ሪከርድ እንደሆነ ቆይቷል። በዚህኛው ፉክክር ይህንን ለሚያሻሽሉና አሸናፊ ለሚሆኑ አትሌቶችም የ1.8 ሚሊዮን ብር የሽልማት ገንዘብም ተዘጋጅቷል። በተለይ በርቀቱ አሸናፊ ለሚሆኑ አትሌቶች ታላቁ ሩጫ በኢትዮጵያ ለግማሽ ሚሊዮን ብር የሚጠጋ ሽልማት ማዘጋጀቱ በአትሌቶች መካከል የሚደረገው ፉክክር ከወዲው እንዲጠበቅም አድርጎታል 50 ዶክተሮችና 22 የህክምና መስጫ ጣቢያዎች ለደህንነት በተጠንቀቅም ይቆማሉ አንድ ሺህ በጎ ፈቃደኞችም እናንተን ለማገልገል ተዘጋጅተዋል ህዳር 14 ሀገር በ10 ኪሎ ሜትር ትወከላለች ከውጭ ክርስቲያኖ ሮናልዶ በአሜሪካ የዋይት ሃውስ ቤተመንግስትን ጎብኝቷል ለወትሮ የሀገር መሪዎችና ዲፕሎማቶች በሚያዘወትሩበት ቤተመንግስት የክርስቲያኖ ሮናልዶ በዛ የራት ግብዣ ላይ መገኘት ትኩረትን የሳበው ዜና መሆኗል። ከዓለም ቀዳሚው ቢሊነር ኤለን መስክ እስከ ሳውዲው ልዑል ቢን ሰልማን በእለቱ የትራምፕ እንግዳ ሆነው በዋይት ሀውስ የራት ግብዣ ላይ ቢገኙም የብዙዎችን ቀልብ የሳበው በአርባ ዓመቱ ጉልበቱ ያልካዳው የእግር ኳሱ ኮከብ ክርስቲያኖ ሮናልዶ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሳውዲ እግር ኳስ ሊግ የደመቀው ሮናልዶን ማስተናገር ትልቅ ክብር ነው ሲሉ ከዝግጅቱ በፊት ተናግረውም ነበር። አንድ የዋይት ሐውስ ባለስልጣን ደግሞ ሮናልዶ በዋይት ሐውስ እንደሚገኝ ቀደም ብሎ ማረጋገጫ የሰጠ ቢሆንም ነገር ግን የቢን ሰልማን ይፋዊ ልዑክ አካል ስለመሆኑ አልተናገሩም ነበር። የሳውዲን ፕሮሊግ በሚገባ ያነቃቃላቸው ልዑል ቢን ሰልማን ሮናልዶን ከጎናቸው አድርገው እራቱን ታድመዋል። ትራምፕ በራት ግብዣው ለተሰበሰቡት እንግዶችም ልጄ የሮናልዶ ዋነኛ አድናቂ ነው ሲሉም ተደምጠዋል። ይህ ጉዞ ሮናልዶ እንደ አውሮፓያኑ ከ2016 ወዲህ በአሜሪካ ያደረገው የመጀመሪያ ይፋዊ ጉብኝትም ሆኗል። በዓመቱ የዓለም አትሌቲክስ ኮከቦች ሽልማት እጩ የአትሌቲክስ ፌዴሬሽኖችም ይፋ ሆነዋል። ማኅበራቱ ለሽልማት የታጩት ከውድድር ባለፈ ለስፖርቱ እድገትና ዘላቂ ጥቅም ባበረከቱት አስተዋጽኦ ነው። እድሪስ አህምድ ተጨማሪለሁ። አትሌቲክስ የግል ወይንስ የቡድን ስፖርት በሚለው ተጠይቅ መሃል የተቋማት ሚናም ጉልህ ነው። ከአሸናፊዎቹ ጀርባ ሜዳ ላይ ድልን ከሚያበስሩት ኮከቦች ጎን በዘመናዊ አትሌቲክስ ለድሉም አሸናፊዎችን በማብቃት ረገድም የስፖርት ማህበራት ሚና በቀላል የሚመነዘር አልሆነም። አትሌቲክስ ሂደት ነው። በአንድ ጀንበር የሚመጣ ድልና ስኬት የለምና በዚህ የአመታት ሂደት ስፖርቱን የሚመሩ አካላት ላበረከቷቸው እውቅናና ሽልማት ይገባቸዋል እያለ ነው የዓለም አትሌቲክስ። ባለፉት ቀናት የአለም አትሌቲክስ በአመቱ ኮከብ አትሌቶች ሽልማት በተለያዩ ዘርፎች እጩዎቹን ይፋ ሲያደርግ ቆይቶ አሁን ደግሞ እጩ የአትሌቲክስ ፌዴሬሽኖችን ይፋ አድርጓል። በአመቱ በአለም አቀፍ ደረጃ በአትሌቲክስ ጉልህ እንቅስቃሴ አድርገዋል ተብለው ለሽልማት የታጩት የስድስት ሀገራት አትሌቲክስ ፌዴሬሽኖች ናቸው። ከአፍሪካ ቦትስዋና አለች በአለም ከተማ አቀፍ ደረጃ በአጭር ርቀት ውድድሮች ካስመዘገበቻቸው ስኬቶች ጎን በስልጠና በስፖርት አመራርና አትሌቶችን በማገዝ ረገድ የሀገሪቱ አትሌቲክስ ፌዴሬሽን ተወዳዳሪ እንቅስቃሴ ነበረው ተብሏል። የላቀ ስነ ምግባር፣ ፈጠራና የቡድን ስራ ሌላኞቹ የለትስል ተቦጎን ሀገር አትሌቲክስ ፌዴሬሽን ለሽልማት ያሳጩ ጉዳዮች ተብሏል። ይህ የቦትስዋና መንገድ በዘመናት መሀል በድል የተመነዘረ ታሪክ ላለው የኢትዮጵያ አትሌቲክስ ብዙ ምሳሌነት የሚወሰድበት ነው። የቀደመ የአሸናፊነት ታሪክ አሁናዊ የተሰጦና የክህል ት ክፍተት በበዛ ሁኔታ አይስተዋሉበትምና ይህን በላቀ መንገድ ስለማስቀጠል ብሎም በማይታወቁበትም ዘርፍ ዘልቀው እየገቡ ለውጥ ማስመዝገብ እንደሚቻል ጉልህ ማሳያ ሆኖ መነሳት ይችላል። ቻይና በአትሌቲክስ የተገበረቻቸው አምስት አበይት ጉዳዮች የላቁ ናቸው ከተባሉት መሀል ስማ እንዲሰፍር የተገባ ነው አስብለዋል። ተቋማዊ ፈጠራዎችን አሳድጋለች። አዳዲስ ውድድሮችን አምጥታለች። በታዳጊዎች ልማት፣ በፆታ እኩልነት ብሎም ስፖርትን ተጠቅሞ ሀብት በማመንጨት ረገድ የተጓዘችበት መንገድ ለሌሎችም ምሳሌ ይሆናል ይሆናል ተብሎ ለሽልማቱ ቅርብ አድርጓታል። አሜሪካ የሀገሪቱ ፌዴሬሽን የውስጥ ውድድሩን በመላ ሀገሪቱ ተደራሽ በማድረግና የስፖርት ትምህርትን ማስፋፋት ብሎም የባለሙያዎችንና አሰልጣኞችን አቅም በማሳደግ ብዙ ተጉዛለች ብሎ የዓለም አትሌቲክስ የወቅቱን የአትሌቲክስ የስፖርት ውጤት ቀዳሚ ሀገር ለሽልማት ከቀረቡት መሀል አካቷታል። ከበርካታ አህጉራዊና ዓለም አቀፋዊ ተሳትፎና ውጤቶች ጎን አትሌቲክሱን በወጣቶችና በመላ ማህበረሰቡ ዘንድ ተዘውታሪ ለማድረግ ብዙ ተጉዛለች። ደግሞም የስፔን አትሌቲክስ ፌዴሬሽን ዘመናዊ የአትሌቲክስ አመራርን በማስረጽና ተአማኒነትን በጠንካራ የመፈጸም አቅም በማዋሃድ እየተጓዘበት ያለው መንገድ ከስኬታማዎቹ አትሌቲክስ ፌዴሬሽኖች ተርታ አስመድቦታል። ኢኳዶር እና ኒውዚላንድ ቀሪ የአትሌቲክስ ማህበሮቻቸው ለተሸላሚነት የታጩላቸው ሀገራት ናቸው። የዓለም አትሌቲክስ ስራ አስፈጻሚ ቦርድ በሚወስነው መሰረት አሸናፊው ፌዴሬሽን ከአስር ቀናት በኋላ በሚካሄደው የኮከቦች ሽልማት ስነስርዓት ይታወቃል። ለኢትዮጵያም ስባት የያዝናቸው የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩኝ፣ በያላችሁበት መልካም ምሽት።